ተው ግን ሰይጣኑ ተው፣ ተው ግን ጠላቴ ተው ተው። የተሸነፈ ነው እንጂ አዲስ ሰይጣን የለም። ሰይጣንን የለም የሚለማመጥ ዘማሪ ማለት ነው። በቃ አትንካኛ፣ ኧረ ተው ግን ጠላቴ ተው ተው፣ ምናምን እያሉ ማነው? እሱ ዘማሪ የመታሰር ያለበት ሰው ካለ እዚህ ውስጥ ካለ ካለ ይሄ ሰውዬ ያዶን ነው። እንግዲህ ኦርቶዶክስም ፕሮቴስታንትም ሲናገር እንደሰማሁት ከሆነ የተሸነፈ እንጂ አዲስ ሴጣን የለም፣ የተረገጠ እንጂ አዲስ ሴጣን የለም ነው የሚለው። ይሄ ዘማሪ ግን ሴጣን ወይም ደግሞ ጠላትን ሲለማመጥ ነው ያየሁት። እና አይ ዶንት ኖው የትኛው እምነት ተከታይ እንደሆነ። እሺ ሌላ ጥያቄ ያለህ? እኔ ነኝ ይላል አንተነህ ይነ አንተነህ እና አሻለ ሴጣን ተው በቃ ተው አለው፣ በቃ ምናምን አለ። እሺ የመጨረሻ ጥያቄ የመጨረሻ ጥያቄ ሁለት ደቂቃ በሁለት ደቂቃ ውስጥ ወጣለሁ። በፖዘቲቭ ኤነርጂ አባውት ልደት እኮ በጣም አሪፍ ልጅ ነው። ሲያስተምርም በጣም በኮንፊደንስ ነው የሚናገረው። ስለ ኢየሱስ ሲያወራ እኔ ነፍስ አይቀርልኝም ሲያወራ ውሎ ቢያድር በጣም በቃ ኢየሱስን የሚገልጥበት መንገድ ማይጎነስ እንዴት እንደሚያስደስተኝ። በዛ ላይ ቅድም እንደነገርኩ ወጣቶች ላይ ወጣቶች ለምሳሌ ኢትዮጵያ ውስጥ ስለ ፖርኖግራፊ ይሄ ስለ ማስተርቤሽን ምናምን በድፍረት መቶ እየተናገረው፣ ኑ ወጣቶች እና አውራ ከእኔ ጋር። እኔ ሰምቼ አላውቅም በፊት እንኳን አንድ መጽሐፍ ቅዱስ የሚናገር ሰው ሌላ ሰው እንኳን በግልጽ ማውረው። አዎ ኑ አውሩኝ ከዚህ ነገር ውስጥ እንደ መውጣት እንዳለባቸው ነው በጣም በውን አፕራውድ ኦፍ በጣም ነው የተደሰትኩበት። እግዚአብሔርን ነው ምን፣ በቃ ጀግና ነው ጀግና። እኔ በዚህ አላምንም እንደዚህ አይነት ትምህርቶች አልስማማ ሎኖ ትምህርት እኮ አይደለም እንዲወጡ ሰዎች ከዛ አደባባይ መውጣት የሌለበት ትምህርቶች አ አደባባይ ወጥተው ሁሉ ዘመናዊነት መስሎት ለልጆቹ ትልልቅ ስልክ ሰጥቶ ስማርትፎኖችን ሰጥቶ ልጆቹን አይመለከትም ልጆቹ መኝታ ቤት ዘግተው እኔ በግሌ ብዙ ትላንትና ማታ ብዙ ሰው ካውንስል አድርጌ ያለው በጣም የተቸገሩ ስልክ እየሰጧቸው ኢንተርኔቱ ዋይፋይ ነፃ ነው እንደ ልብ ነው ልጆቹ የሌለ ተበላሽተዋል መርዳት ምንድን ነው ክፋቱ ፓስተር ሶፊ ያውቀ ነው እንዴ? ሀሳቡ ምንም ችግር የለም። ስሙን ስሙን ግን መጠቀም ትክክል አለ። ሌላ ከመልካም ወጣች ጥሩ ወጣት ይበሉት፣ ወይ ከፈለጉት ጥሩ ወጣት ይበሉት ነው የሚያረዋት። ይኸውልህ፣ የኮረጅክ ነው። መኮረጅ ጥሩ ነው፣ ግን እኔ መኮረጅ አልወድም። አይ ዶንት ቲንክ ላይክ እኔ በመኮረጅ አምናለሁ። እኔ በመቀደም ነገር ያለው። እኔ ኮፒ አረኳቸው የወሰድኳቸው የጠቀሙኝ ነገሮች አሉ። ይሄ ደግሞ የእውነት ነው። ምን አንድ ሌት ማር አለ። እኔ አሁን ለምሳሌ ዩቱብ ቻናል ግሎሪ ምንድነው፣ ዲቫይን ሾው ብዬ ብመጣ አይ ቲንክ ፎር ሚ ኢትስ ላይክ እንፕሮፕሪት ነው ብዬ ማስበው ዲቫይን ሾው ብዬ ያንተን ሾው ብመጣ ናና ዋና ውጤቱ ከተሳካለ አሪፍ ነው። እንደም ላጠፋል ይችላለ የተሻለ እየሰራ ነው ብዬ አየህ እንደዚህ አይነት አሁን ምን መሰለህ ሶፊ፣ ህግ እና ደንብ መከበር አለበት። ዲስቲንክሽን ስም ያለን እኮ ዲስቲንክሽን ነው አይደል እንዴ? ኦፍ ቸርችም ራሱ ስም አለው። ያ ስም ባ አሁን በመልካም ወጣት ፕሮግራም የሚደረገው ነገር ሁሉ ሰውን ከንፊውዝ ያደርገዋል አይደል እንዴ? ቢካዝ ቤገነት አሁን በዛኛው ቦታ የሆን ነገር ቢደረግ ይሄ ነገር የተፈጠረው የት ነው መልካም ወጣት ላይ የተደረገው ተብሎ የሚታወቀው ማንጋ ነው። ዮናታን አክሎ ያለው ፕሮግራም ነው አሉ። ኦልሞስት አራት አምስት ዓመት የሆነው ነው እያልኩ ያለው እኔ። ባደው ይሆነ ኢንስፓየር መሆናቸው ጥሩ ነው። ኢቭን ዶ ዳት ኢትስ ቱ ዲስትሮይ ዮናታን አክሎስ ሚኒስትሪ ለማጥፋት ነው ይሄን ያደረጉት ብለውታል። እነሱም ገባ። አይ ቲንክ እኛ ደግሞ እኔ አሁን እኔ አሁን የመልካም አሁን ከዮናታን አክሊሉ ጋር የጢላጅኮ እና የዶክትሪን ልዩነት አለኝ። ደግሞ የምስማማቸው ነገር አለ። አሁን ኢትዮጵያ ውስጥ አይዶንኖ ዶክትሪን አይዶን ኖ ሲያስተምር ብዙም ሰምቼው ባላውቅ በቲችንግ ፐርስፔክቲቭ ግን ጎበዝ ተናጋሪ ነው። አንደ በተርቱ ነው አይደል እንዴ? ኦንታፕ ኦፍ ዳት ደግሞ አይ ፊል ላይክ ሂዝ ስክሰስፉሉም ሁኗለ ይ ም ር አውቀው እና አሁን ዘተሮድፍ ገባ ከነቢይ ዮናታን አክልሉ እ ማውቀው ነቢይ ዮናታን አክልሉ እያለ ማለት ነው። በውሃ እንትን ይዞ ፕሽፕሽ እያደረገ እንትን ሲል ነው። ግሮት አለው ምን አለው እና ስትይው አይሃብ ልዩነት እንደዛ ምኖ ግን ደግሞ አይ ቲንክ ብዙ ወጣቶችን አስተካከር ብዬ አስባለሁ። ወይም ደግሞ ካሉበት እንደሚነገሩት ከሆነ እንደምናየው በሺ የሚቆጠሩ ምናምን ቴስቲሞኒ ሲሰጡ አያለው። ግን ምን አለ ኢትዮጵያ ውስጥ አሁን እንደዚ ያን ነገር ስክሰስፉል ስትሆን ያንን ነገር ድስትሮይ ለማድረግ ደግሞ የሚነሷ አረብ ጀለሲ አረብ ቅናት ናድ ራይቸስ ቅናት አይደለም፣ ቅዱስ ቅናት ሳይሆን አረብ ላይ አሁን እሱ በጣም መታክ ይደረጋል። ስም ጠርቶ ተናግሮ አቅም ሆና ተናክ ይብላል። እሱ ግን ስሙ እየተጠራ ብዙ ጊዜ ከነመምህር ምረታ ምናምን በጣም ጠይቄል። አስራ አምስት ምናምን ይሰሩበታል አለ። ይህ ነገር ዝና ለእኔ ይህ ነገር ጥሩ አይደለም፣ ገባ ጥሩ አይደለም። ግን እሱ በሚያደርገው ነገር ኦፍኮርስ ሞዲቬትድ ሆነው ኦርቶዶክስ ተዋህዶ መምናኖች ወጣቶችን መሰብሰብ ከፈለጉ የተቀደሰ ሀሳብ ነው። ስፖርት አደርገዋለሁ። ሀሳቡ የተቀደሰ ሀሳብ ነው። ሰብስቧቸው፣ አስተምሯቸው፣ የእናንተን ዶግማ ቀነኖ ዶክትሬን መልካም ወጣቶች አድርጓቸው። ጥሩ ነው። ባ የምትጀምረው ግን ፊዝ ፎር ካምፒቲሽን ወይም ደግሞ ለመጣን ለመገልበጥ ከሆነ እንዳልከው ማለት ነው። ፍሬ ማፍራቱ አለማፍራቱ የአንተ ቪዥን ካልሆነ ብዙ ጊዜ ፍሬው ሊያፈራ አይችልም። ታውቃለህ፣ የሰው ቪዥን መሸከም አትችልም። ፓስተር ሶፊ ፕሮባብሊ እንዳንተ ለመስራት ሰዎች አልሞከሩ ይሞክራሉ። ንዩ ወዳ ሞክረው ግን ር መጀመሪያ እንደዚህ አይነት ነገሮችን ማምጣት ጀመርክ አለ በኢንተርቪው ደረጃ እንደዚህ ደፍሮ ፈር ቀዳጅ ነህ። ከአንተ በኋላ ደግሞ ከአንተ የበለጠ ሊመጣ ይችላል፣ ያንተን አመለካከት ምናምን ይዞ ገባ። ግን ይሄ ግን አሁን ለአንተ ግን ሲክሰስፉል ነው ሶፋ ሌሎች ሞክረው ግን ትሳካላቸዋል እንዳንተ ለማለት ሞክረ እኔ እንጃ፣ አላወኩኝም። ኤኒዌይስ ግን ኮፒ ሊንክ አርጉ ሙናችሁ ነው። መጽሐፍ ቅዱስ ምንድን ነው የሚለው? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም እንዲኖር ሾምኳችሁ ነው የሚለው አንድ ክርስቲያን ፍሬ እንዲያፈራ ነው። አይ ተጠራው ፍሬያ ነው አይደል ሲሾ። ስለዚህ አሁን ለምሳሌ መልካም ወጣት ፍሬያ አፍርቷል ማለት ነው። አ ፍሬ አፍርቷል። ግን እነዚህኞች ግን እኮ ለማስቆም ነው። ህግ የለም። ግን እናንተ ሀገር አለው ለምሳሌ ይቻላል፣ ይፈቀዳል። እሺ እኔ እንዲህ ነው የማምነው ነው። ሆላም አንደኛ የመንግስት ሁለት ህግ እኮ ነው ያለው የእግዚአብሔር ህግ አለ የመሬትም አረዛ፣ ሀገር አይቻልም። አ ፕሮግራም ካለኝ እኔ ፓትንት ካለኝ ያ የበኔ ኖባሪ ክድ ወ እያል ካለው የኢትዮጵያ ሲቻላል አደለም። እኮ ልክ ይሄ እንትን ሲሆን አልኩ እኮ የንግድ ቦታ ሲሆን አትችልም። ቸርች እንዴት ነው የሚደረገው? አደለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ለእነዚህ ልጆች በቃ ኦርቶዶክሳዊ መልካም ወጣት ብላችሁ ጀምሩ ብላ ፍቃድ በሰጣቸው መቀጠል ይችላሉ። ምንም አያስቆማቸውም። ና ኦርቶዶክስ መልካም ወጣት ብለው ማለት ነው ይችላሉ። ማንም መንግስትም አይከለክላቸውም። በዚህ መንግስትም መልካም ወጣቶች እንዲበዙለት ይፈልጋል። ኦርቶዶክስን ማስገባት አለባቸው። ዛሬ ደግሞ በቃ በጣም በጣም በ በጣምበጣም እየተሸነፍክ እኮ ነው ያለኸው ወደ አየህ ን ገለጡማዋ ፈታች አይሆን እኔ እኮ ሆን እኔ የምፈልገው እንደ ዮናታን አክሊሉ ኦርቶዶክስ ተዋህዶዎችም እንደዛ አድርገው፣ ጥሩ ሀሳብ እኮ ነው። ሙስሊሙም ቢያደርግ መልካም ነው፣ ወጣት ሙስሊሙም ሌላውም ይህ ጥሩ ነው። ኦል አይ አም ሴይንግ ኢዝ ዛት ዩር ኮፒንግ ዘ አይዲያ በት ዩ ዲስአግሪ ዊዝ ዘ አይዲያ እያደረግከ ያለው በሀሳቡ ሀሳቡን ለመስራት አንተ ትፈልጋለህ፣ ሀሳቡን ይዞት የመጣውን ግለሰብ እና አመለካከት ግን ደግሞ በጣም ትቃወመዋለህ። ግን ናው ር ለሚዱ በረር ማለት ነው። አይ ክዱ በረር እ እኔ የተሻለ አድርጌ ያቀርበዋለሁ። ተሻለ አ ያሰራ ይሳካላቸው። እኔ አሁን እንዳልኩህ አስፈላጊ ነው። ላይ ሶስት እጥፍ ተኛችሁ አስተኛዋችሁ። እኔ እኮ ሳስተምርኩ ምናምን ታውቃለህ፣ አፋቸውን ከፍቶ ነው የሚያዳምጡ ይቀዳሉ አስተማሪ እኔ ስናገር ታውቃለህ፣ አሮ ነው እግዚአብሔር የሰጠኝ በረከት ነው መሰለኝ፣ ሳስተምር ፀጥ ነው የሚለውና ሰውና፣ ልምድህን አካፍለን ሼር አድርገን ለወጣቶች አንተ ጋር ካለፍክበት አንጻር ብትመክር ብታስተምር ብትነግር ጠቃሚ ነገር አንተ አለ ብለው ከጠሩኝ ሁሉ እኔ እራሱ እሄዳለሁ። ይህ ነው እኔ። ግን እኔ የሚገርመኝ ነገር ምን እንደሆን ታውቃለህ ኢትዮጵያውያኖች በጣም ነው የምወዳችሁ ከምር ዩኒክ ህዝብ እኮ ናቸው። በጣም ዩኒክ የሆናችሁ እኔ እኮ እኔ እኮ ኢትዮጵያ ብቻ አይደለም፣ ጁሽ አለብኝ ታውቃለህ። አይ ወደኛ ትጠጋዋለህ ከምር አለብኝ፣ ነው ጁሽ አለብኝ ለኔ ኢትዮጵያ ለምን ነው ታውቃለህ? ለምሳሌ አሁን ቀንም ሙሉ ጴንጤን ሲቀጠቅጡ እየዋለሁ፣ አንተን ጠርቶናል። የአንተን አስመ አመለካከት አይዲዮሎጂ፣ ቲዮሎጂ፣ ዶክትሪን እኮ በጣም እኮ ነው የሚጠምጥ አይ ነው ግን ኢትዮጵያዊ ደግሞ በዚህ መልኩ በጣም ነው ደግሞ የሚደነቅበት፣ ታውቃለህ ልዩነትን አክብሮ ለሰውነት አክብሮ አይደለ እንዴ ለእሰይ ንብን እኮ ንብ ለምሳሌ እኮ ማለት ሊጨርስ ልጨርስ ሀሳቡን ሊጨርስ እና ይገባል። እንደዚያ አድርጎ ነገር ግን አንተ ለነሱ ፍሬንድሊ ስለሆንክ፣ አንተ ለነሱ ፍሬንድሊ ስለሆንክ ያ ሁሉ ጥላቻቸው ያ ሁሉ ምናምናቸው ወደ ጎን አድርገው ማለት ነው። ቢከዝ አንተ ፐርሰናሊ ፍሬንድሊ ስለሆንክ ለነሱ ገባህ። ስለዚህ ሀሳባቸውን የምትቃወም ከሆነ አይዲያቸውን የምትቃወማቸው ከሆነ ግን ጠላታቸው ትሆናለህ። ፍሬንድሊ ከሆንክ ግን ያንን ነገር ላይክ እኔ እንደ እምነቱን ዳስራምስሌ ዩኒክ ነው የምልህ፣ የኢትዮጵያ ዩኒክ ነው። እዚህ ሀገር አሁን የአንተን አይዲዮሎጂ የአንተን አመለካከት እኔ በማምንበት እምነት አንድ ጴንጤ ተጋብዞ እንዲሰብክ አይፈቀድም። በቤተክርስቲያኑ ጴንጤን አናገልግል አልም። ኔቨር አላሽቃብጥም፣ አላስመስልም። ወይም ደግሞ ኦርቶዶክስ ተዋህዶ እና እናስበክ በቤተክርስቲያኑ አልም። ምንም ነው የምልህ ምንም አይነት እንትና ላይክ ገባ ቢከዚ ሰብ የሚባለው ልዩነት አለ፣ ዲስቲንክሽን አለ ወይ ሪስፔክተም፣ ገባህ? ሪስፔክተም ግን እዚ ላይ ግን ኢየሱስ ክርስቶስ ቁጭ ብሎ ሲማር የሱን ሀሳብ የሱን አስተምህሮ ጋር አንድ አይነት ነበሩ በእግራቸው ስር። በልዩነት ሰው የራሱን ማሰብ ይችላል። በልዩነት ማንም ሰው ሆኜ ልዩነትን ተቀብዬ የምኖር ሰው ነኝ። በቃ እኔ ይሄ የኔ ካራክተር ነው ወይ እግዚአብሔር የሰጠኝ ነው ወይ አላውቅም። ፈልጌው አይደለም በማስመሰል የማልቀበለውን ደግሞ የማልቀበለውን ጄኒውንሊ እዚ ሶሻል ሚዲያ ላይ ይሄን ይሄን አልቀበልም ብዬ እኮ ከኦርቶዶክሳውያን ጋር እኮ ከራከራለው እነጋገራለሁ። እኔ አሁን አሁን አጌስ ም መሰለህ መጽሐፍ ቅዱስ ጨለማና ብርሃን ግንኙነት የለውም ይላል አይደል?